ሰላም ሰላም የቻናል የቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ በአማርኛ ፊደሎች በመፊደል እና በሰፊደል መጥቻለሁ ማለት ነው። ፊደሎቹን አዞ ዝሬ በመጻፍ በደንብ ድምፃቸውን እንድታውቁና ለማንበብ እንዲቀላችሁ በሚል ይዤላችሁ መጥቻለሁ ማለት ነው። ፊደሎችን አሁን ድምፃቸውን ቀጠላታቸውን በደንብ ካላወቃችሁ ዝም ብሎ እንደዚህ መቁጠሩ ለማንበብስ ብዙም ስለማያግዛችሁ በቁጥርና ድምፅ መለየት የተለያየ ናቸው። እሱንን በደንብ ለማሳየት ፊደሎችን አቀያየሪ ወይም አዞ ዘርጆ በመጽሐፍ መን ፊደል እና ሰንፊደል በደንብ አድርዬ አስረዳችኋለሁ፣ አሳያችኋለሁ። እናንተ ቪዲዮውን ከመጀመሪያ እስከ መጨረሻ ድረስ አታቋርጡ፣ ብዙም ደቂቃም ስለማይሆን ሳሰለችሁ እስከ መጨረሻ ይሁና፣ ያው ትጠቀሙበታላችሁ፣ ታተርፉበታላችሁ ማለት ነው። ዛሬ መንፊደልና ሰንፊደል በደንብ አድርዬ አሳያችኋለሁ። እናንተ ቪዲዮውን ላይክ አዲስ የሆናችሁ ደግሞ ሰብስክራይብ ያደረጋችሁ ለጓደኞቻችሁ እንዲደርስ ሸር አድርጉላቸው፣ ተማሩ ዩቱብ ላይ ማለት ነው። ለበለጠ በግል መስመር ማጥናት በተሎ አማርኛ ማንበብ እንፈልጋለን የምትሉ ደውሉልን፣ እናስተምራለን ማለት ነው። በኢሞቢ ቴሌግራም፣ በዋትሳፕ ኦንላይን ላይ ተሎ አማርኛ እንድታውቁ እናግዛችኋለን። እናንተ መደወል ብቻ ነው። እዚጋር በተቀመጠው ስልክ ደውሉልን፣ እኛ እንመልሳለን ማለት ነው። ቀጥታ ወደ ቪዲዮ እገባለሁ። መልካም ቆይታ ይሆንላችሁ። እሺ፣ ተመልሻለሁኝ ከመጀመሪያው ጀምሬ ቆጥርላችኋለሁ። ዛሬ ይዤ የመጣሁት መን ፊደልና ሰን ፊደል ነው። ፊደሎችን መጀመሪያ ሙሉ ፊደሎችን ጽፊያለሁ። ከዛ ፊደሎችን በማቀየር ድምፃቸውን እንዴት ነው ማወቅ ምንችለው ብላችሁ ለጠየቃችሁኝ በዚህ መንገድ ከያዛችሁት ጭራሽ አይጠፋባችሁም። አማርኛ ደግሞ ማንበብ ቀላል ነው፣ ሆን ማለት ነው እንደዚህ አድርጋችሁ ከያዛችሁ። ስለዚህ እንቆጥራለን ማለት ነው፣ አብረን መጀመሪያው፣ መ ፊደል መ ሙ ሚ ማ ሜ ም ሞ። መጨረሻዋ ሞ ዲቃላ ፊደሏ ማለት ነው። ወደ ግድም እንደዚህ ስትቆጥሩት ቀላል ነው። ከዛ ከመጨረሻው ወደ መጀመሪያው ደግሞ እንቁጠረው። እሱ ነው የሚከብደው። ሞ ም ሜ ማ ሚ ሙ መ። ልክ በእንደዚህ ከቆጠራችሁት ቀላል ነው። ቀላል ነው የሚሆነው ማለት ነው። ለማንበብ በጣም ይቀላችኋል። ከዚህ ወደዚህ ከቆጠራችሁት፣ ወደዚህ ግን ዝም ብሎ መሸምደር ስለሆነ ቅጥያቱንም ምኑንም ሳታዩ ነው የምትቆጥሩት ማለት ነው። ስለዚህ አሁን ፊደሎችን ድምፃቸውን ለማወቅ እዚ ጋር እያስተላለፉ ጽፌ እላችኋለሁ። አሁን ይህንን ዋን ነው ማየት የሚጠበቅባችሁ። እንዴት ነው የምንቆጥረው? አስተላልፎ አዘበራርቆ መቁጠር እንዴት ነው የምንችለው? ይህን ከቆጠራችሁ ማንበብም እንደዚህ ተቀያየሮ ስለሚመጣ የተቀያየረውን የፊደሎችን ስብስብ ነው ማንበብ የሚቻለው። አማርኛ የፊደሎች ስብስብ ነው፣ ከብዙ ፊደል ተወጣጦ የሆነ ቃል የሚሰጥ ነው አይደል? ይህን ለማወቅ ድምጻቸውን አስተላልፌ ጽፌአለሁ። አብረን እንቆጥራለን። መ ከዚያ ሚ ከዚያ ሜ ከዚያ ሞ መሃል መሃል ላይ ዳሽ ዳሽ አድርጌበታለሁ። አልጸፉበትም ምክንያቱም ከታች ስለጻፍኳቸው ማለት ነው። ስለዚህ ምናልኩት ሞ ሜ ሚ መ። ልክ እንደዚህ ከቆጠራችሁ በቃ ምንም አይከብዳችሁም ማለት ነው። ልክ እንደዚህ ከቆጠራችሁ ከዛ ታችኛው ደግሞ ታችኛው ይህን መን ፊደል እዚህ ጋር ጽፌያለሁ። እዚህ ጋር መን መጀመሪያ፣ ከዚያ ሶስተኛዋን፣ ከዚያ አራተኛዋን እንትን አምስተኛዋን፣ መጨረሻ ደግሞ ሰባተኛዋን ድምፅ ማለት ነው የጻሙት። ከዛ ከታች ደግሞ ሙ ብዬ ጀምሬ ጽፌ ያለሁ መሃል ዳሽ እያረኩ ማለት ነው ሙ ትላላችሁ። ይኸው ይህን መሃል ዘለልኩና ማ አራተኛ ከዚያ ምን ከዛ ዳሽ ዘለሉና ሟ መብላሽ ትቁጥሩታላችሁ። ሙ፣ ማ፣ ም፣ ሟ እንዲ ቃላ ፊደሏ ማለት ነው። ወደዚህ ደግሞ ልቁጠረው። ሟ፣ ም፣ ማ፣ ሙ በእንደዚህ ከያዛችሁት አማረኛ ጨራሽ ማ ይከብዳችሁም። በቃ ቀላል ነው የሚሆነው። ለማንበብ በጣም ይቀላችኋል። እንደዚህ ድምፁን በእንደዚህ ካወቃችሁት ልዩነቱ። አሁን ድምፁ አሁን ሁለተኛው ፊደል ከጎኑ ቅጥላት አለው። ያው ከጎኑ ላይ ቅጥላት ስላለው ሙ ይሆናል ማለት ነው። እሺ እቺ ደግሞ አራተኛዋ ናት። ከዚህ ቦታ ላይ መገበዋ ማለት ነው። እዚህ ጋር መገበዋ። ስለዚህ አራተኛዋ እግሯ በዚህ በኩል ቀጥሎ የወረደ ነው። ድምጿ ደግሞ ማ ነው የምትለው፣ ማ ነው ማ። እሺ እቺ ደግሞ ስድስተኛዋ ድምፅ ናት። አይል ከዚች ጋር መገበዋ ነበረች። እዚች የምትሆነው ድምጿ ምንድን ነው የሚለው? ሚል ድምፅ ነው። እግሯ ልክ ዘወር ብሎ ወደኋላ፣ አቋሟ ሸፋፊ ያለች ናት ጅባ አቋም ናት። እሺ የመጨረሻው ሟ የሚለው ዲቃላ ፊደሉ ነው። ዲቃላ ፊደሉ በአራተኛው ሳይዝ ተጽፎ ከታች ከእግሩ ላይ ቅጥላት ነው የሚደረግበት። ስለዚህ ድምፁ ሟ የሚል ድምፅ ነው ያለው። አንድ አይነት ወጥ ድምፅ ነው። ዲቃላ ፊደሉ ሟ ሚል ድምፅ አለው ማለት ነው። ስለዚህ ሙ፣ ማ፣ ም፣ ሟ ልክ። ይህን በዚህ ስታይል መያዝ ከዚያ በአንድ ላይ ቢሆን እንዴት ነው የምንቆጥረው? አሁን መ ብላችሁ ከዚች ዳሾ ቦታ ላይ ሙን ትጽፋላችሁ ይችን። ከዚያ ሚ ብላችሁ ደግሞ ማን ከዚች ላይ ትጽፋላችሁ፣ ማ ትላላችሁ። ከዚያ ሚን ጽፋችሁ ከዚች ላይ ምን ትጽፋላችሁ፣ ም። ከዚያ ሞ ብላችሁ መጨረሻ ዴቃላ ፊደሉን ከዚ ዳሹ ቦታው ላይ ሟ ብላችሁ ትጽፋላችሁ ማለት ነው። ሟ ብላችሁ ትጽፋላችሁ። እሺ፣ የመ ፊደል ይህን ይመስላል ማለት ነው። በእንደዚህ ከያዛችሁት በጣም ቀላል ነው። ስለዚህ መ ሙ ሚ ማ ሜ ም ሞ መጨረሻ ሟ። እዚ ላይ ብትሆን ማ ነው። ስለዚህ እዚህ ላይ የጻፉትን እንዳለ ተወስዱና ከዚ ላይ መሙላት ዳሽ ክፍት ክፍት ቦታው ላይ እየሞላችሁ አስተካክላችሁ መጽሐፍ ከእኔ ጋር መቁጠር ታደርጋችሁ ድምፁን በዚያው ልክ የያዛችሁት ነው የምትሄዱ። አሁን ከኔ ጋር በደንብ እስክሪብቶ ይዛችሁ መጻፍ አለባችሁ፣ ከእኔ ጋር መቁጠር አለባችሁ። ከዚህ ክፍት ክፍት ቦታው ላይ የሚገባው የትኛው ነው የሚለውን ነግሬያቸዋለሁ። እያስገባቸው አስተካክላችሁ መጻፍ ድምፁ ደግሞ እንደዚህ መቁጠር ማለት ነው። የድምፃቸውን ቀጠላታቸውን በደንብ ማወቅ ድምፃቸውን ማወቅ ከዚያ የሚጻፈውን ነገር ማንበብ ትችላላችሁ። ድምፁ ከማወቃችሁ ስለዚህ መፊደል ይህን ይመስላል። ቀጥላ ደግሞ ወደ ሰፊደል እንሄድ። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ መጨረሻ ሷ ዴቃላ ፊደላ ማለት ነው። እሺ አሁን ወደዛ ደግሞ እንቁጠረው። ወደዚህ መቁጠር ባይዘው ከዚህ ጋር ተመሳሳት። ወደዚህ መቁጠር ከቻላችሁ ድምፁን ስለምታውቁት ይቀላሉ። ሚከብደው የሚከብደው ወደዚህ መቁጠር ነው። ከመጨረሻ ወደ መጀመሪያ መቁጠር ከባድ ነው ማለት ነው። ስለዚህ ሷ፣ ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ ልክ እንደዚህ ከቆጠራችሁት ልክ ዳሽ አድርጌ እንደጻፉት ልክ እንደዚሁ ድምፁን በደንብ መለየት ትችላላችሁ፣ ወደዚህ ከቆጠራችሁ ማለት ነው። ከዛችሁ ደግሞ በነዚህ በሰራሁላችሁ እያስተላለፋችሁ ከመሃል እያስተላለፋችሁ ከቆጠራችሁት በደንብ ትይዙታላችሁ። እሺ ከዛ እዚህ ጋር አስተላልፌ የጻፉትን እቆጥራለሁ ማለት ነው። እሺ ሰ ሲ ሴ ሶ ኒላን ሰ ሲ ሴ ሶ ልክ እንደዚህ ከቆጠራችሁት ቀላል ነው። ከእዛ ሶ ሴ ሲ ሰ እንደዚህ ከቆጠራችሁ በጣም ቀላል ነው። ይህን ይመስላል ማ ነው። ስለዚህ አሁን ሰ ፊደል ምንም ቀጥ የተጻፉ ናቸው። ሶስተኛዋ ደግሞ እግሯ ሸፋፋ ናት። እዚጋ ቀጥላት ያላት ማለት ነው። ሲ ነው የምትል ድምጿ። አምስተኛዋ ቀለበት ያላት ናት። ሴ ሴ ሴ ምትል ድምፅ አላት። ሴ የመጨረሻው ደግሞ ሶ ሚለው ደግሞ ሶ የሚለው እግሩ በመሃለኛዋ በመሃለኛው ስትሬት የወረደ ነው። ቅጥላቱ ለምሳሌ ከዚች ፊደል ጋር ይመሳሰላል። እችኛዋ በዚህ በኩል የወረደች ናት። ቅጥላቱ እች ግን በምሃሏ ላይ የወረደች ናት። በዚህ መለየት ነው። ሶ ሚል ድምፅ ነው ያለው፣ ማለት ነው። ሶ ሚል ድምፅ ነው ያለው። እሺ ቀጥሎ መጨረሻ ላይ ሱ ሳ ስ ሱ ሳ ስ ሷ ዲቃላ ፊደሏ ማለት ነው። ዲቃላ ፊደሏ እስቲ ወደዛ ደግሞ እንቁጠረው። ሷ ስ ሳ ሱ ይላል ማለት ነው። አሁን ይህን ስትቆጥሩ ሱ ሳ ስ ሷ ይህንን ዳሹ ዳሹ ቦታ ወይ ከታችኛው ወይ ከላይኛው በዳሽ በዳሽ ቦታ የሚገባውን ፊደል አስገብታችሁ መጻፍ ድምፁን ደግሞ በእንደዚህ ማወቅ። አራተኛው የሁለተኛዋ ፊደል ከጎኑ ቅጥላት ናት። አራተኛዋ ደግሞ በዚህ በኩል ቀጥ ላይ ወረደች ነች። ይቺ ስድስተኛዋ ናት። የስድስተኛዋ እግር ደግሞ በዚህ በመጨረሻው በሚወርደው ግሯ ወረድ ብላ ጠመም ያለች ናት ማለት ነው። ይኸው ከዚች ጋር ይቀራረባሉ። የዚች ችግር በመሀል የወረደ ነው፣ የዚች ደግሞ በዳር የወረደ ነው። ልዩነቱ ይህ ነው። ድምጿ ስ ትላለች፣ ይሄኛው ሶ ነው የሚለው ማለት ነው። ያው ዲቃላ ፊደሉ አንድ አቋም ነው። የአራተኛዋ ፊደል ተጽፎ ከእግሩ የቀጥላት ነው የሚደረግበት ሷ ሚል ድምፅ ነው ያለው ማለት ነው። ስለዚህ ይህንን በእንደዚህ አይነት መልኩ ፊደሎችን ሁሉንም ፊደሎች በእንደዚህ ዳሽ እየሰጣችሁ ከቆጠራችሁ ድምፃቸውን ማወቅ ከቻላችሁ አማርኛ ማንበብ ቀላል ነው የሚሆነው ማለት ነው። ቀላል ይሆንላችኋል። ይህን ይመስላል ማለት ነው። ከዚያ ደግሞ ፊደል መስርቼላችኋለሁ። ፊደል ይህን እስኪ አብረን እናነባለን። አብረን እናነባለን። ፊደሉ ይህን ይመስላል እስኪ ምን ይላል? እዚ ጋ መ መ ገ ብ ሁለት ጊዜ መን መን ትጠራላችሁ። መ መ ከዚያ ገ ብ ፊደል ሁለት ሲመጣ ሁለት የመጥራት መመገብ የበ ስድስተኛዋ ማን ነው? በአንድ ላይ መመገብ ይላል ማለት ነው። መመገብ። እሺ ቀጥሎ ደግሞ መጠጣት፣ መጠጣት ይላል መጠጣት። መ ፊደል ጠ፣ ከዚያ አሁንም የጠ ፊደል አራተኛዋ። መጠጣት ይላል ማለት ነው። መጠጣት። እሺ ቀጥሎ መሰረት መ ፊደል ሰረ ሁሎችም የመጀመሪያ ናቸው። ከዛ መጨረሻ ስድስተኛ ማለት ነው መሰረት። በአንድ ላይ መሰረት። እዛ ቀጥሎ መሰከረ፣ ሁሉም የመጀመሪያ ናቸው። መሰከረ በአንድ ላይ መሰከረ ይላል ማ መሰከረ። ልክ ከፊደሎቹ ተወጣጡ ናቸው። አሁን ፊደሎቹን ድምጽ ካወቃችሁ፣ በዚህ ስታይል ማንበብ ነው ማለት ነው። በአንድ ላይ መሰከረ። የፊደሎቹ ስብስብ በአንድ ላይ ቃል የሚሰጡ ይሆናሉ ማለት ነው ያም የሆነው ግን ልክ አሁን እንደቆጠርኩላችሁ ድምፁን ካወቃችሁ ነው። መሰከረ። ከዚያ እነዚህ ደግሞ በሁለት የጻፉላችሁ እነዚህ ዲቃላ ፊደል የሚባሉት ማለት ነው። የመ ፊደል ሟ፣ ይቺ የሰፊደል ደግሞ በዛችኛው አሳፊደል ሷ ምትለዋ ማለት ነው። እነዚህ ምን ይላል? ስ ከዚያ ሟ፣ ዲቃላ ፊደል ስ፣ ሟ፣ ስሟ ይላል ማለት ነው። ስሟ፣ ስሟ፣ ስሟ ሚል ቃል አለው የመጨረሻው እ ብሎ የአ ፊደል እ ስድስተኛ እ የሰ ሷ ዲቃላ እሷ እሷ እሷ ይላን ማለት ነው። እሷ ስሟ እሷ ይህን ይመስለማል ነው። በዲቃላ ፊደል በእንደዚህ ይመሰረታል። ዛሬ ይጀላችሁ የመጣው ቪዲዮ ይህን ይመስል ነበረ። እናንተ ከመጀመሪያ እስከ መጨረሻ ሳታቋርጡ ቪዲዮን ብትከታተሉ ዩቱብ ላይ አማርኛ መንበብ ትችላላችሁ። ለበለጠ መረጃ ግን በግል መስመር ማጥናት የምትፈልጉ እዚጋ ባስቀመጥኩላችሁ ስልክ ደውሉልን፣ ወይም በቴሌግራም በዋትስአፕ እናንተ በሚመቻችሁ ፕላትፎርም እናስጠናለን። በቅርቡ አማርኛ ማወቅ ትችላላችሁ ማለት ነው። በእንደዛ ከተማራችሁ፣ ከዛ ውጭ ኢትዮ ላይ የመለቀውን ቪዲዮ በመከታተል አማርኛ ማወቅ ትችላላችሁ ማለት ነው። ፊደሎችን ልክ እንደነገርኳችሁ በእንደዚህ ስታይል ማወቅ ትችላላችሁ። ድምፆችን ዝም ብሎ መቁጠር ሳይሆን ድምፃቸውን በትክክል ለማወቅ በእንደዚህ መቁጠር አለባችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በሌላ ቪዲዮ ተመልሼ እስከምመጣ